ጤና ይስጥልን ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። በሰሜን እዝ ላይ የደረሰው ድርጊት እንዳይደከም ሲዘከር ይኖራል ሲሉ የጦር ኃይሎች ጠቅላይ አዛዥ የኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። መከላከያ ሰራዊቱ ለሀገር ሰላም ልማትና ብሔራዊ ጥቅም መከበር ተልዕኮን አጠናክሮ እንደሚቀጥል ፊልድ ማርሻሉ ተናግረዋል። አምስተኛ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 ለልጆቻችን ለማስተላለፍ ነው። ጦርነት አንፈልግም። በሰላማችን ላይ በልማታችን ላይ በብሔራዊ ጥቅማችን ላይ የመጣ ግን ከድንበር ያለፈ ግን መዋጋት አለብን። የተደራጀ ነውም የታጠቅ ነውም። ለዛ ነው። በአምስተኛ ዓመት ዝግረት ሰሜን እዝ መታሰቢያ መርሃ ግብር ላይም የህሊና ጸሎትን ጨምሮ የጧፍ ማብራት ስነ ሥርዓት ተካሂዷል። የመከላከያ ሰራዊት የዳሎል ጥቅምት 24 2013 ዓ ም በሰሜን የሀገር መከላከያ ሰራዊት ላይ የተፈጸመው ጥቃት አምስተኛ ዓመት መታሰቢያ እንዳይደገም መቼም አረሳውን በሚል መሪ ቃል እለቱም በተለያዩ መርሃ ግብሮች አስቦ ውሏል። በመታሰቢያው ሰላም የእድገት መሰረት በመሆኑ ሰላምን ለመጠበቅ ሁሉን የበኩሉ ሊወጣ ይገባል ተብሏል።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 መቼም የማይረሳ ሀገርን ያስቆጣ ከትውልድ ትውልድ የሚሸጋገር ታሪክ ነው ተጥሎብን የሄደው። ከሰላም ነው ሁሉም ነገር የሚገኘው። ሰላም ሲኖር ብዙ ነገር አለ፣ ሰላም ከሌለ ደግሞ ምንም ነገር እንደሌለ ማህበረሰቡን፣ ህዝቡን ስለሚያውቅ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 ጠንካራ የስራ ባህል ባለመገንባቱ የኢኮኖሚ ልዑላዊነት ደካማ እንዳደረገው ተገለጸ። ከባለፈው ሰባት ዓመታት ወዲህ አቧራን አራግፎ የተደበቀ ሀብት በማልማት የጎደለውን ልዑላዊነት በመሙላት ስራ በመሰራቱ ውጤት እየተመዘገበ ነው።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 መብላት፣ መጠጣት፣ መልበስ መቻል አለብን። መብላት እና መጠጣት ካልቻም ለማኝ ሆነን ነው። በግድም ሕዝብ መብላት ስላለበት ያንን ሕዝብ እንዲበላ የሚያደርግ ኢኮኖሚ ካልፈጠር ከተረጂነት አናልፍም።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 የሚሰሩ ከሆነ ሀገራችን ኢትዮጵያ ከፍተኛ እድገት አው ከአፍሪካ ሀገራት አንደኛ እንደምትሆን እርግጠኛ ነው።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 ማለት በዓለም ኢኮኖሚ ውስጥ የራሷን ሚና መጫወት የምትችል ሀገር መፍጠር የሚያስችል ርዕይ ነው። ለዚህ ርዕይ መሳካት ደግሞ ቁጭት ፈጥሮ በመስራት ኢትዮጵያ ከሰነበተባት ችግር የምትወጣበት በስራና ብዙ በማምረት ስለመሆኑም ይገለጻል። የትናንት ትውልድ በከፈለው የህይወት ዋጋ የተገኘውን ሉዓላዊነት አሁን በኢኮኖሚ ለማጽናት በየዘርፉ በጊዜ የለንም መንፈስ ትንቅንቅ ላይ ነው። የኢትዮጵያ የፖለቲካ ስብራትን ለመጠገን የሀሳብ የበላይነት ባህል ማድረግ እንደሚገባ ተጠቆመ። ሀገሪቱ ከትላንት እስከዛሬ የተጓዘችበት ውጤት አልማ የጠመንጃ ትግል ወታ የሀሳብ የበላይነትን የሚቀበል አዲስ የፖለቲካ ባህል መገንባት እንደሚገባ ተመላክቷል።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 በለጋዊ በለጋው የወጣትነት ዕድሜያቸው በ1969 የሚደግፉትን የፖለቲካ ስርዓት ለመታደግ የጠመንጃ ትግልን ቢቀላቀሉም ከአመታት በፊት ያደረጉት ጦርነት ያስከተለባቸው የአካል ጉዳት ዛሬም ድረስ ዋጋ እያስከፈላቸው መሆኑን ይናገራሉ። ጦርነት ለማንም የሚበጅ የለም። ጦርነት ተገባሁኝ፣ የደረሰብኝን ጉዳትና በጎኔ የነበረ የረገፈ ሰራዊት ይሄ ነው አይባልም። መሬት ይፍጠረው። እኔም ተጎድቼ ተመትቼ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 በመጨረሻም የኢትዮጵያ ለዓመታት ከማዕድን ሀብት ታገኘው የነበረው ጥቅም እዚህ ግባ የሚባል እንዳልነበር የዘርፉ ባለሙያዎች ያስረዳሉ። ከቅርብ ዓመታት ወዲህ ግን ለዘርፉ የተሰጠው ትኩረት የአዲስ ምዕራፍ ጅማሮና ተስፋ ማሳየት ጀምሯል። በአብዛኛው አካባቢ በሚሸፍነው የቅርብ ዘመን የሥነ ምህዳር ጥናት መሰረት ተፈጥሮ ዘይትና ጋዝን ጨምሮ ለኢንዱስትሪ ግብዓት የሚሆኑ ማዕድናት በተለያዩ የኢትዮጵያ ክፍሎች እንደሚገኙ ተረጋግጧል። የተፈጥሮ ሀብታም የልማት ድሃ ስባላት ሀገርም ማዕድኖቿን አውጥታ መጠቀም ስለተሳናት ተገዳ ሳይሆን ወዳ ፈቅዳ ድሃ የሆነች የሚለው ብሄልም ከዚሁ የመነጨ ነው። ኢትዮጵያ ከማዕድን ሀብቷ በጥቂቱም ቢሆን ተጠቀመች ከተባለ ከጥንት ዘመን ጀምሮ በባህላዊ ከሚወጣው ወርቅና በዘመናዊ መልኩ ሀብቱን ለመጠቀም የተሄደበት መንገድ ብቻ ተጠቃሽ ነው። ኢትዮጵያ በከርሰ ምድሩ ያቀፈቻቸው ሀብቶቿን እንዴት ወደ ሀብት መቀየር ተሳናት የሚለው ጥያቄም የብዙሃኑ ቁጭት ሆኖ ኖሯል። ለአብነትም የኢትዮጵያ የተፈጥሮ ጋዝና ዘይት ከ1920ዎቹ ጀምረው በኦጋዴን ሰርጥ እንዳለ በጥናት ቢረጋገጠም ይህን ሀብት በመጠቀም ረገድ ለዓመታት የውሃ ሽታ ሆኖ ዘልቋል። በሥርዓት ለውጥ ምክንያት የተፈጥሮ ጋዝና ነዳጅ የማውጣት ሥራዎች በእንጭጩ ሲቀጭ ኖሯል። እንዲህ ያሉ የማዕድን ሀብቶችም በሕዝቦች መካከል ግጭት የሚፈጠር እርግማን ነው የሚለው የተንሸዋረረ እይታም ትኩረት ተነፍጎት ስለመቆየቱ ማሳያ ነው። ኢትዮጵያ የማዕድን ሀብቷን በተገቢው መልኩ መጠቀም ስለተሳናት ሀብቱን አቅፋ ረብጣ ዶላሮች እያወጣች በመሸመት የንግድ ሚዛኗም ተናግቶ ቆይቷል። የግብርና ምርቶቿን በመሸጥ የውጭ ምንዛሪ ሀብቷንም ነዳጅና ማዳበሪያ ላይ ስታውለው ኖራለች። የግብርና ምርቶቻችን በጣም በርካሽ ያውም ምሮው የሆነውን ሽጠን የምናገኘውን የውጭ ምንዛሪ የምናውለው ለነዳጅ ነው። ከእንዲህ ካለው የቁጭት ምዕራፍ ለመውጣትም መንግስት የማዕድን ዘርፉን ከአምስቱ የኢኮኖሚ ምሰሶዎች ውስጥ አንዱ በማድረግም እየተሰራ ነው። ለዘርፉ በተሰጠው ትኩረትም ጥናትና ዝግጅት ሲደረግም ቆይቷል። ይህ ጅማሮም ሀገሪቱ ለዘመናት በስም ብቻ አለኝ የምትለውን ሀብቷን በማውጣት የተጀመረው የተፈጥሮ ጋዝም ለዘርፉ አዲስ በስርዓትን ይዞ የመጣ ነው። ኢትዮጵያ ትልቁ ለኤክስፖርት የምታወጣው ሀብት አንደኛው ነዳጅ ነው፣ ሁለተኛው ማዳበሪያ ነው። እነዚህ ሁለቱን ከተካች ከፍተኛ ሀብት ሴፍ ታደርጋለች ማለት ነው ለልማት ሁለተኛ ጋዙ ነው። ለማዳበሪያ ግብአት የሚሆነው ጋዙ፣ ለኢነርጂ ግብአት ይሆናል። ሎጅስቲክስ ላይ የምግብ ዋጋ መጨመር አንዱ ምክንያት ትራንስፖርት ነው። የትራንስፖርት ዋጋ መቀነስ ከቻል በከፍተኛ ደረጃ የምግብ ዋጋ ኢንፍሌሽን ላይ ኢምፓክት ይኖረዋል። በተፈጥሮ ጋዝ ብቻ ከአንድ ትሪሊየን ኪዩቢክ ጫማ በላይ ሀብት እንዳላት በጥናት የተረጋገጠ ነው። ይህንን ሀብት ወደ ልማት መቀየር መጀመሩም ለኢትዮጵያ ኢኮኖሚ ጉዞ ላይ የራሱን ጉልህ አሻራ ያሳርፋል። የተጠናቀቀው የመጀመሪያው ምዕራፍ ካሉብ ጋዝ ማቀነባበሪያ ፋብሪካና ግንባታቸው የተጀመሩት ግዙፍ ፕሮጀክቶች የእነዚህ ጥናቶችና ዝግጅቶች ውጤቶች ናቸው። ማህፀነ ለምለሟ ውቢት ኢትዮጵያ በሁሉም አካባቢዎች ከራሳችንም አልፈን ለዓለም የሚተርፉ እጅግ የበዙና ውድ የማዕድን ሀብቶች ይዛለችና ኦጋዴን ሰርጥ ላይ የጀመርነውን የማዕድን ልማት አጠናክረን በሌሎች አካባቢዎች ስራችንን ቀጥለናል። ከተፈጥሮ ጋዝ ባለፈ በኢትዮጵያ በተለያዩ አካባቢዎች የሚገኘውን የወርቅ ማዕድን በዘመናዊ መልኩ ለማስፋፋትም የተጀመሩ የወርቅ ፋብሪካዎችም አንዱ የማዕድን ዘርፉ ትኩረት ማሳያ በውጭ ገበያም ከ3 ቢሊዮን ዶላር በላይ የተሻገረ ገቢን በ2017 ዓ ምት በማስገባትም ለሀገራዊ ኢኮኖሚ እድገት የአንበሳውን ድርሻ እየተወጣ ነው። ከወርቅና ከሌሎች የተከበሩ ማዕድናት ባለፈ ለሀገራዊ ኢኮኖሚ እድገት ከፍተኛ አስተዋጽኦ ሊያደርጉ የሚችሉ የኢንዱስትሪ ግብዓት የሚሆኑ ማዕድናት በኢትዮጵያ በስፋት ይገኛሉ። የብረት፣ የብርጭቆ፣ የማዳበሪያና ሌሎች ለኮንስትራክሽን ዘርፍ የሚሆኑ ማዕድናትም መገኛ ናት። ነገር ግን ኢትዮጵያ እስከ ቅርብ ጊዜ ድረስ ለኮንስትራክሽን ዘርፍ እስከ ሰባ በመቶ የሚደርሰው ግብዓት በማዕድን እሴት ተጨምሮባቸው ከውጭ አገር በሚገቡ ላይ ጥገኛ ሆና ቆይታለች። እንዲህ ያለውን ሁኔታ ለመቀየርም ጅምር ስራዎች መኖራቸውን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 ማዕድን በኢኮኖሚ ዘርፍ ወሳኝ ሚና እንዲጫወትም ያለመን ገና። በቃ ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።